ፍቺ እፈልጋለሁ። በህጋዊ መንገድ እንድንለያ ይፈልጋል። አላደርገውም። መሽ ብሽ የፈለግ ማምጣት ይሻል። አሳልፍ አልሰጥም። ሌላ ሰው ቢመጣ ምንም አደርጋለሁ፣ ግን ደግሞ አላደርገውም። ያለ አንድ ሰው ፍላጎት ምንም ማድረግ የምችለው ነገር የለም።

ሰላም ሰላም ውድ ቤተሰቦች የተመልሼ መጥቻለሁ እንግዲህ ይህን ስቶሪ አስናቀችንም ከዚህ በፊት የምታስታውሷት ነው እና እንግዲህ ደውላ ጠርታኝ ነበር ምን እንደተፈጠረም አላወቅኩም ያለውን ነገር እንግዲህ ከእሷ አንደበት የምንሰማ ይሆናል አስናቀች እንግዲህ በድጋሚ ደውለች ስትጠሪኝ ምን እንደተፈጠረም በስልክ ልትነግሪኝ አልፈለግሽም እና ምንድን ነው ውስጥ የተፈጠረው አሁን ያው በመጀመሪያ እንደዚህ በፍጥነት ስለመጣ በጣም ከልብ አመሰግናለሁ እና ያው አሁን ዛሬ እነሱ የሉም እና በግልጽ ለው ራሴ ያልፈለግኩ ነው አንዳንድ ነገሮችን እና ለዛ ነበር የጠራው። እና ከዚህ በፊት ታስታውሳለህ ያው ባለፈው አንተ ባለበት ቃል የገቡልን የገቡልኝ ነገሮች ነበሩ። አዎ ብዙ ነገሮች ቃል ገብተውልሽ ነበር። አዎ። እና እነሱ እንዳለው ነው። ያው ቤቱንም ሰጥተውኛል። አንድ ክላስ ቤት እየኖርኩ ነው እዛው ግቢ ያው አሁን እንደምታየው እየኖርኩ ነው። ግን ምን አለ ብዙ ጥሩ ያልሆነ ነገሮች አሉ። ማለት እንዳሰብኩት ያልሆነልኝ ነገር ምንድን ነው እንዳሰብሽ ያልሆነልሽ ነገር? ያው ባለፈው አንድ ክላስ ቤት ሰጠንሽ ልጅሽን ታሳድጊ ያለሽ፣ ከኛ ቤተሰቡ ነሽ ትኖሪ ያለሽ ነበር ማለት ነው። እንዳልኩህ ከአንድ ክላስ ቤት ሰጥቶኛል ከልጅ ጋር ደስ ብሎኝ እየኖርኩ ነው። ለምን ልጄን በየቀኗ ያለው እንከባከበዋለሁ። ግን ምን አለ አሁን እነሱ እንደምልህ ስራ ነው የሚውሉት፣ ስራ ባይኖራቸውም ቤት አይውሉም። ምንድን ነው አሁን፣ የቤቱን ስራ በሙሉ እኔ ነኝ የምሰራው። በቃ ሴትዮዋም ያው ባለፈው ይቅርታ አልቅሳ ምናምን እንዳልኩ ነው፣ ግን ጸባዩ ብዙ የተስተካከለ አይደለም። ልጁን እሱ መጥቶ ምናምን የመቅናት ባህሪ ምናምን አለባት። ብዙም ደስተኛ አይደለችም። እና የቤቱን ስራ በሙሉ እኔ ነኝ የምሰራው። እንደ ሰራተኛም ሰርቼ ወይ ብር ቢከፈለኝ ጥሩ ነገር ነበረ፣ ግን ከምግብ ያለፈ ነገር አይሰጠኝም። እና ሙሉ ስራውን እኔ የምሰራው ያው ሰራተኛ በለኝ ሰራተኛ ሁኜ ብሰራም ምንም አይከፋኝም፣ ለልጄ ስል ግን። አንዳንድ ጥሩ ያልሆኑ ቃላቶችን ትናገረኛለች ምናምን ባለቤቱ እና ጥሩ አይደለም፣ እንዳጠቃላይ በጣም ጥሩ አይደለም። እና አንዳንዴ በጣም ሲመረኝ የምትናገረኝ ቃላቶችና ነገሮች ሲከብደኝ እኔ የጠራው እና እንደውም ባለፈው ምን አሳብኩኝ፣ በቃ ልጁን ይዤ ልጥፋ። አሁን ትንሽ ጠንካርም ብሏል፣ በቃ ወይም ክፍለ ሀገር ቤተሰቦች ጋር ሊሄድ ምናምን ብዬ አስቤ ነበርና ግን ምንድን ነው ባለፈው ቃል እንዳወራ ነው ከጎኔ እንደሆናችሁና እያንዳንዱ ነገር እንደምትከታተል ሰነ ነገራችሁኝ። መጀመሪያ አንተን ጠርቼ ላማክር ስለፈለግኩ ነበር ዛሬ የጠራሁትና ብዙም ጥሩ የሆነ ነገር የለም። ይኸውልሽ አስናቀች ምን አለ መሰለሽ፣ ያው ባለፈው ያሉ ነገሮች እንዳለ እንዳሉ ሆኖ የገቡልሽ ቃሎች ሁሉ እንዳሉ ሆኖ፣ ግን ደግሞ ምናልባት ከአንቺ ጋር የምትነጋገሩት ነገር ይሆን ከባለቤቱ ጋር ወይ ደግሞ የማይሆን ነገር ተነጋግራችሁ ይሆን? አንዳንድ ስህተቶችን እነሱ ላይ ብቻ ወስደን መደፍደፍ አለብን ብዬ አላስብም። ምናልባት ከአንቺም ስህተት ካለ ነገሮችን ዞር ብለሽ ለማየት አልሞከርሽም? እኔ እንደውም ልጄ ገና ያሳሳል፣ ለሱ ስል ብዙ ይችላለሁ። በጣም ጥሩ አይደለችም እሷና እይታዋ በሙሉ ጥሩ ነገር አይደለም። ልጁ ጭራሽ እያደገ ያው ባሏም ልጁን እየወደደው እየሳሳ ምናም ሲመጣና ፍቅር የቀነሰባት ይመስላታል። ነገሮችን አዙራ ማሰብ ያው እኔ ሲጀመር ልጄ እንዳያድግልኝ ነው እዛ ቤት የገባሁት እንጂ ሌላ ምንም ፈልጌ አይደለም። በፊትም የተሻለ ህይወት እንሰጥሻለን ሲሉኝ ነው እንጂ ያልሆን ነበር እንደዚ አይነት ያደረኩት እና እሷ ግን በሌላ እይታ እያየችው ይመስለኛል። እኔ ስታይ በቃ በጣም የምትናደደው ደስተኛ አይደለችም። ምግብም ስሰጠኝ በቃ ይሄ አለ አይደለ፣ አድሉ ለሰራተኛ ይሄ እንደዚህ ቢሰጠው ምንም ነው እኛ እንደዚህ በልተን ምናምን የሚባል ነገር አለ። እንደዛ ነው የምታይን። እና እሱ ነገር በጣም ደስ የማይል ነገር እየፈጠረብኝ ነው። እና ለዛ ነበር በአስቸኳይ እየጠራው እነሱ በሌሉበት እንደዚህ በግልጽ እንዳወራህ እንድታማክረኝ ፈልጌ ምትናገርሽ ነገር አለ አዎ ብቻ የምትናገረኝ ነገር ይሄ እንደ ሰራተኝነት የሰራተኛ እንኳን ክብር አለው አይደል? እሱ ሲኖር እንደውም ኖርማል ትሆናለች ማለት ይሄ ምግብም ስንበላ እኔ ምናምን ብለን አብረን ልንበላ እንችላለን ምናምን እሱ ከሌለ ግን ለአንቺ ደግሞ ይሄ አነሳ ይሄ እንዴት ነው? እንደ ገረድ ነው የምታስበኝና፣ ለአንቺ ይሄ አነሳ ከዛ ከቆሻሻ ማንም ምንም ሲያረግሽ ከነበረ ከጎዳና አንስቼ ሰው አረግኩሽ፣ ደህና ቦታ ላይ ደህና ምግብ በላሽ፣ የተሻለ አልጋ ላይ ተኛሽ፣ ምናምን በዚህ ምክንያት እኔ መውለድ ሳላልቻልኩኝ ይሄ ነገር ስለተፈጠረ፣ ይህን አጋጣሚ ተጠቅመሽ ምን አስበሽ ነው ጭራሽ ባሏንም እንትን ለማለት እንዳሰብኩ አድርጋ ብቻ በጣም ለቃላት የሚከብድ ስድብ ትሰድበኛለች፣ ታንቋሸኛለች፣ ትሰርበኛለች፣ ብዙ ነገር ታደርገኛለች። እና ደግሞ አሁን ላይ ምን ሆነ፣ የቤተሰቦቿን ይሄ ሽሮ በርበሬ፣ ልብስ ምናም ታመጣና የቤቱን ላዘጋጅ፣ እሺ እንደነገርኩ ግን የዘመድ በቃ የዘመድ የጓደኞቿን ልብስ ታመጣና ማሽን አለ፣ ግን በእጄ ነው የምታታጥበኝ ሽሮ በርበሬ እንዳዘጋጅ ምናምን ታስደርገኛለች። አሁን ጭራሽ አሁን ልጅሽ ትንሽ ትከፍ ሰላለ ቤተሰቦች ጋ ትሄጅና ትሰሪያለሽ እና ብር ይከፍልሻል፣ እዚህ ቁጭ ብሎ መብላት የለም ምናምን ትላለች ማለት ነው። እና እኔ አሁን ክፍለ ሀገር ወይም ልሳደው ልጅን ምናምን ብዬ እያሰብኩ ነው። እና በጣም ተጨንቄ ነው የደወልኩለት። ባልየው ይሄ ሁሉ ነገር ሲፈጠር ምንም የሚልሽ ነገር የለም ባሏ ሲኖር እንዳልኩ ባልየው ጥሩ ሰው ነው። እውነት ለመናገር ለልጁን በጣም ብዙ ነገር ያደርግለታል። እኔንም እንትን በስ ትክክል ነው ምንም ነገር የሚያደርግ ግን፣ እሱ በሌለ ሰዓት በጣም ትሳደባለች፣ ታንቋሸሸኛለች። በቃ እሱ ካለ ራሱ ምግብ እንድበላ ራሱ ፈቃደኛ አይደለችም። ስራ የምታሰራኝ እሱ በሌለ ሰዓት ነው። እሱ ካለ ጭራሽ ኖርማል ነው የምትሆነ ምንም እንደማልሰራ ልክ ቤተሰብ እንደምንኖር አድርጋ ነው የምታስበው። ግን እሱ ይህንን አያውቅም። እኔ ደግሞ ብለው አሁን ስለጠላሻት ነው ወይም ሴትና ሴት አንድ ላይ ሰላም ማይስማማ፣ ለዛ አስበሽ ነው ምናምን ብሎ ሊል ይችላል። ምን አይነት ግንኙነት ነው አንቺ ከባልየው ጋር ያለሽ? ማለት ምን አይነት ቀረቤት አላችሁ? ባልየውን የሚገርም ነገር እንዴት መሰለ፣ እውነቱን ስነግራ የሚረዳ ሰው ነው። አሁን ያኔም ቢሆን እሷን ናት እንጂ ያው አውጥታ የጣለችኝ እሱ ይረዳል ታይ ምናምን። አሁንም ቢሆን አቅሙ ያው ለሚስቱ ነው የሚሆነው። ስለዚህ እንትን የሚያደላው ለሚስቱ ነው። ግን ቢሆንም እሷ እሷ የጎደለችብኝም በተወሰነ እሱ ያደርግልኛል። ለምሳሌ አሁን እሱ ካለ ምንም ሳልሳቀቅ ነው ምንም ነገር ማደርገው ምንም ነገር ለልጁ ሲገዛም ለእኔም የሆነ ነገር ያደርግልኛል። እሷ ግን አይደለም ለእኔ ለልጁም፣ እንትን አለች፣ ትቀናለች። ግን ምንም የሚሰጡሽ ገንዘብ የለም በሰራሽ ምንም የለም። የሌሎች ሰዎችን ሁላ ታሰራኛለች። እሷ አያውቅም እውነት ለመናገር እሷ ግን ታሰራኛለች፣ ግን አንድ ብር አይሰጠኝም። ጭራሽ አሁን ቤተሰብ ጋር ሂደሽ ትሰሪያለሽ እና እዛ እንደ ሰራተኛ ማለት ነው። ትቀጠሪና ትሰሪያለሽ። ልጁ አሁን እዚህ ይውላል፣ አንቺ እርሽ ትሰሪያለሽ፣ ምናምን ትለኛለሽ። ግን ሰርቼኝ ብር ቢሰጠኝ ጥሩ ነው። ግን ብር አይሰጠኝም። ስለዚህ ምንም ልፋት ብቻ ነው የእኔ እየሆነ ያለው። ያው እንግዲህ አስናቀች የነገርሽ ነገር በጣም ያሳዝናል። እኛም እንግዲህ በመሀል እኮ እየመጣን አንዳንድ ነገሮችን እየጠየቅንሽ ነበር። የመጀመሪያ ሰሞን አካባቢ ጥሩ እንደነበራችሁ ነው የነገርሽን። ከዛ በኋላ ግን እኛም ስራ እየበዛብን ስለሆነ እንደዚህ አይነት ኬዞች እየተደራረቡብን ምንም ስለሆነ ነው በመሀል ያልመጣንበት ጋፕ የበዛው፣ እና በዛ መሀል ይሄ ነገር በመፈጠሩ በጣም አዝኛሉ። ምናልባት እኛም ነገሩን የተው ነው መስሏቸውም ሊሆን ይችላል ግን እኛ አልተውነውም ነገሩን። እንግዲህ ኑሉልኝ ድረሱልኝ ባልሽን ሰዓት ነው እንግዲህ ፈጥነን መተን እዚህ የደረስ ነውና፣ አሁን ምን እናደርጋለን መሰለሽ፣ ያለግሽው ነገር የሆነው ነገር እንዳለ ሆኖ መመለስ አንችልም። ባልየው ጋር ትደውይለትና እንዲመጣ ታደርጊያለሽ። ምክንያቱም እንግዲህ እንደነገርሽን ከሆነ እሱ ትንሽ አስተዋይ ሰው ነውና፣ ከእሱም ጋር ማውራት ስላለብን ነገሮችን እሱ ጋር እንዲመጣ ታደርጊውና ከእሱ ጋር ደግሞ ያለውን ነገር አውርተን መፍትሄ የምንፈልግለት ይሆናል። የሚሰጡሽንም ካሳ ሰጥተውሽም ይሆን ምንም ነገር አድርገው አንቺ ጥሩ ቦታ ላይ መሆን ስላለብሽ እንግዲህ ከእሱ ጋር አውርተን ደግሞ መፍትሄ የምንፈልግ ይሆናል። ስለዚህ ልደውልለት፣ ልደውልለት ሄሎ፣ ሰላም ነው። አ በሰላም ነው። ሳ ደሞ አዎ፣ አቢን ትንሽ አሞት ነበር እና ትመጣለ ሆስፒታል እንድትወስደው ነበር። እንጃ በጣም እያተኮሰ ነው። ያለውን ነገር እንደማያውቅ ስለሆነ የነገርሽኝ እንግዲህ ረጋ ብለን ያለውን ነገር ከእሱ አንደበት ደግሞ ምን ሰማ ይሆናል። ተረጋጊ፣ ይመጣለሁ ያው እንግዲህ ብሩክ ተረጋጋ ው ምንም የተፈጠረ ነገር የለም። ያው እንድትመጣ ስላሰብን ነው እንጂ ቶሎ እንድትመጣ ስላሰብን ነው እንጂ ልጅ ላይም የተፈጠረ ምንም አይነት ነገር የለም። ተረጋጋሽ። ታዲያ ቶሎ እንድመጣ ከፈለጋችሁ ቶሎ ናትሉኝም እንዴ! ልጅ ላይ ምን አይነት ነገር ነው የምታስቡት? አይ ከዛ ጋር ከሆንክ ብዬሽ ነው እንጂ። ቢሆንስ ታዲያ ቶሎ እንድትመጣ ና ሶስታችን እንድናወራ ሰለፈለግኩ ነው፣ ቤዛ በሌለችበት። እኔ እኮ እንዴት እንደመጣው የሆነ ነገር በሆንስ በዛ ፍጥነት ስመጣ መኪና ቢገጨኝስ? ተረጋጋብሩ ያው እንግዲህ ያው ያንም አለመፈጠሩ አንድ ነገር ነው። እንዳለ ሆኖ ግን ብዙ እየተፈጠሩ ያሉ ነገሮች እንዳሉ አንተም ሳታውቅ የቀረህ አይመስለኝም። ያን የሚያልከን ነገር ታውቀዋለህ፣ የገባህን ልንቃን ቃን ታውቀዋለህ፣ ለኛ የነገርከን ነገር በምንም እንደተስማማን ደግሞ ታውቀዋለህ አይደል? ከዛ በኋላ ግን ቤቱ ውስጥ እቺ ልጅ ከገባች በኋላ ቋን ወደ እናንተ ቤት ከመጣች በኋላ እየተፈጠረ ያለው ነገር ለየቅል ነው እየሆነ ያለው። ለዛም ነው አሁን ደውላ እንግዲህ እናንተን ለአማክር በላይ የጠራችን እና ያን ነገርም አንተ የምታውቀው ነገር ይመስለኛል። አንተ ሳታውቀው ምንም የሚደረግ ነገር ያለ አይመስለኝም። በእርግጥ ልክ ነህ፣ ሁሉንም ነገር አውቃለሁ። ግን ይህን ያክል እናንተን የሚያስጠራ እና ከባድ ኬዝ ነው ብዬ ስላላመንኩኝ ነው እንጂ አንዳንድ ነገሮች አሉ። ያው በፊትም እንደነበረው አለመግባባት ትንሽ ይፈጠራል። እንዴት እንደሆነ ባላቅም፣ እነዚህ ሰዎች ሊስማሙልኝ አልቻሉም። እኔ በመሀል ቤት እንደውም በቃ ግራ ገባኝ እኮ እሷ ከማናገሯ በፊት አንተን ላናገኝ ወይስ ማንን ላናገር፣ ግራ በተጋባሁበት ሰዓት ነው አንተ እንደውም የመጣሁና፣ አለመግባባት አለ በሁለቱ መካከል። ይኸውልህ ብሩክ፣ ከአለመግባባቶች ብቻ አይደሉም ነገሮችን። እሷ ወደ እናንተ ቤት ይዘሃት ከሄድክ በኋላ ነገሮች እንደጠበቀች አለ የመጀመሪያዎቹ አንድ ሁለት ሳምንታት፣ እኛም እየመጣን እየጠየቅን ነበር፣ አይተሃል ነገሮችን። ግን ከዛ በኋላ እኛም ስራ ስለበዛ ብን መምጣት ስላልቻለን እዚህ ሴት ላይ ጥቃት እየደረሰባት ነው ያለው። ጥቃት ጥቃት ጥቃት አካላዊ ብቻ እንዳልሆነ ታውቀዋለህ አንተ። ስነ ልቦናዊ ጥቃቶች አሉ። ብዙ ነገሮችን ብዙ ንግግሮችን እየተናገረቻት እንደሆነ ነግራኛለች አስቀድመ ከኔ የበለጠ ደግሞ እሷ ብትነግር ደግሞ ያለውን ነገር የምታውቀው ይመስለኛል። ደስ ይለኛል። እስኪ ብሩክ፣ ምን አለ መሰለህ አንተ ስራ ነው የምትለው አንተን እኔ ምንም ልል አልችልም፣ ምክንያቱም የምትረዳኝ ሰው አንተ እዛ ቤት ካለው ሰዎች የምትረዳኝ አንተ ነህ። ግን ምንድነው አንተ በሌለህበት ሰዓት እሷ የምታደርገኝ ብዙ ነገሮች አሉ። እሱን ደግሞ አንተ ፊት ለፊት ላይ አታደርግም፣ ምክንያቱም አንተ ያው ለምን ምናምን የምትለው ነገር ሰላለ አንተ ስትኖር አሁን ምንም ሰላም ነው ቤት ውስጥ እያንዳንዱ ነገሮች፣ ግን አንተ ስትወጣ ይጀምራል። ለምሳሌ የምትሳደበው ስድብ በጣም የምታንቋሸሸኝ ነገሮች አሉ ከጎዳና ወጥተን ሰው አደረግንሽ ምናምን፣ ሌሎች ነገሮችም። ከዛ ደግሞ አስር ጊዜ የሆነ ነገር አትበይ በልጁ ምክንያት በኋላ የሆነ ነገር እንትን ልትኖ ትለኛለች። ሁለተኛ ሲቀጥል ደግሞ የቤተሰቦቿን የእህት ወንድሞቿን የጓደኞቿን ልብስ ምናምን ማሽን አለ ቤት ውስጥ አቃለ ግን በእጄ ነው ማጡ። ይህን ነው አንተ አታውቅም። ጭራሽ አንዳንድ ስራዎችን ይሄ በቃ የጓደኛ የቤተሰብ ስራ ታሰራኛለች። ግን ወይም ሰው ውጭ ከሰራ የሆነ ክፍያ ማግኘት አለበት። አንድ ብር አትሰጠኝም። ሲቀጥል ምግብም ሆነ ምን ከእናንተ የተረፈውነ የተረፈ ችግር የለውም። የተረፈ የተረፈም ሆኖ ግን ሊበላሽ ያለ ነገሮችን ነው የምትሰጠኝ። ብርም እየሰጠችሽ አይደለም፣ አንድ ብር ሰጥታኝ አታውቅም። ምግብን በስርዓት አትሰጠኝም። ሊበላሽ ያለ ወይም የቆየ ምናምን ነገር ሲሆን ነው የምትሰጠኝ። እና ይህ ነገር ደግሞ ለእኔ በጣም እየከበደኝ መጣ። ሁለተኛ ነገር ደግሞ እኔ መሀል እየገባኝ ትዳራችሁን መበጥበጥ አልፈልግም። ምክንያቱም እሷት መጥፎ ብትሆንም አንተ ለእኔ ጥሩ ነህ፣ የምትረዳኝ ሰው ነህ። ብትኖርም ደግሞ ለነገ የልጅ አባት ነው ስለዚህ እኔ አሁን በቃ እንደውም አንዳንድ ጊዜ ልጄን ልጥፋ ምናምን ልና፣ ያንተ መልካምነት ነው ያቆየኝ። ስለዚህ ለዛ ነው እሱን የጠራሁት እና ሶስታችን እንድናወራ ያሰብኩትም ና በዚህ ምክንያት በልጁ ሀሳብ ያስጠራው አንድ ላይ እንዳትመጡ ሰልፈለግኩ ነው። እናንተ ማታቀው ብዙ ነገሮች አሉ። እኔ ደግሞ በመሀል እየገባው ላጣላችሁ አልፈልግም ይህን ሁሉ ነገር አንተ አታውቅም። ቤት ውስጥ ሲፈጣልሽ ጭራሽ ገንዘብም እንደምትሰጣት እኔ እሰጣታለሁ፣ ችግር የለውም። ደመወዟን እያሰብኩኝ ቆርጥላታለሁ። እያንዳንዱ ነገርም በቃ እሷ ጋር ነው። እኔ ቤት ስመጣ ሰላም ናቸው። ምግብ አብረን ነው የምንበላው። ይብላ ብቻዋን እንኳን በልታ አታውቅም። እሱ ሲኖር እንደዛ ነው። እንደነገርኩ መጀመሪያ ላይ ነግሬያለሁ። እኔ በቃ ሲኖር ሰላም ነው፣ በቃ ምንም የለም። ተሻለ ሰው ትሆናለች። ግን ሲወጣ ነው እያንዳንዱ ነገሮች የሚቀየሩት ና እንደምታየው ነው እንግዲህ፣ ብሩክ ባለቤትህ ከመጀመሪያ ስተቷ ልትማር የምችል አይነት ሰው አልሆነችም። እዚህ ሴት ላይ ጥቃት እያደረሰችባት ነው ያለች። ይሄ ነገር በህግም ደግሞ እንደሚያስጠይቃት ያወቀች አይመስለኝም። ባለቤትህን መምከር ካለብህም አንተ መምከር ያለብህ እኛ በምንም አይነት መንገድ መምከር አንችልም። እሷ ሀሳብህም ምን እንደሆነ አሁን እንድትነግረኝ ይፈልጋለሁ። እችን ሴት እኔ ችግር የለውም እናንተ የማይሆን ነገር ውስጥ ምከቷት ከሆነ እኛ በእኛ ሰዎች መካከል አድርገን የተሻለ ነገር መስጠት አያቅተንም ለዚህ ሴት ግን ደግሞ እዛው የልጁ አባት ቤት ይሻላል እሱም ያስብልኛል ስላለች ከአንተ ጋር መኖር ይሻላታል ብለን ስላሰብን ነው እንጂ እንደዚህ አይነት ህይወት የምትሰጧት ከሆነ ከዚህ የተሻለ ነገር እኛ ለእሷ ማድረግ አያቅተንም እኔ እኮ ነገሩን ልክ እንዳንተው አዲስ ነኝ ያለ ያለውና እየኖረች ያለው ነገርና አሁን እየሰማሁት ያለው ነገር ጭራሽ ሰማይና ምድር እኮ ነው የማይገናኝ ነገር ነው እኔም አሁን ከአንተ ጋር እኩል እየሰማሁት ነው ደሞዝ በስርዓት እንደሚከፈላት እንደውም ከሆነ ጊዜ በኋላ እንደጨመረችላት አትጠይቃትም አታወራትም እንዴት ነው ደሞዙን ምን እያደረግሽ ነው ምናምን እንዴት ነው የማውራት ነገር የለም እንደ እንደዚህ ዲቴይል ስለ ደሞዝ የምናወራበት ጊዜ የለም እናወራለን እንግባባለን ሞር ከእሷ በተሻለ ከባለቤቴ በተሻለ ከእኔ ጋር እንግባባለን ምክንያቱም የጋራ ልጅ አለን እናወራለን ግን ስለ ደሞዝ ስለ እንትን በቃ ፊቷ ላይ የማየው ነገር ደስተኛ ህይወት እንደምትኖር ነው ይህን ሁሉ ጉድና ይህን ሁሉ ስቃይ ችላል እንደምትኖር እኔ ጭራሽ ላውቅ አልችልም ባለቤቴም ቢሆን ያኔ እንዳያቸዋት አልቅሳ ነው ይቅርታ የጠይቅቻት እኮ፣ እንደሰማው ነው። ያ ሁሉ ነገር ማስመሰል ነው ማለት ነው፣ ማስመሰል። ማስመሰሏን ያወቅኩት ደግሞ አሁን ነው እኮ። ከዚህ በኋላ አሁን የተገናኘ ነው ለመፍትሄው ነው። ስለዚህ መፍትሄው ምንድን ነው የሚሆነው የሚለውን ነገር እንግዲህ ከአንተ ነው መስማት ያለብኝ፣ ምክንያቱም ለዚህ ነገር ከአንተ በላይ ቅርብ የሆነ ሰው የለም። ለዛም ነው አንተን አስጠርቼ ላወራ የፈለግኩት። ስለዚህ መፍትሄው ምንድን ነው ብለህ ነው የምታስበው? አንተ ምን ብናረግላት ነው የተሻለ ህይወት ለዚች ልጅ ልንሰጣት የምንችለው? እኔ ነገሩ ስልችት ብሎኛል። በቃ መከርኳት፣ በሽማግሌ ማስመከርኳት፣ ተሻሻለች ብዬ የሳስብ ድጋሜ ድጋሚ መልሳ ዜንትን ውስጥ ችግር ውስጥ የምትገባ ከሆነ ችምስጊንና ይሄ ማቀጻለጅ ምትን የምትል ከሆነ የምታሰቃይ ከሆነ እኔ በቃ የተሻለ የሚባለው መፍትሄ ወይም ደግሞ የራሴን ውሳኔ መወሰን ይመስለኛል። ምንድን ነው አንተ ውሳኔ? የሚሆነ እንዲህ በአጭር ጊዜ መወሰኑ ይከብዳል በእርግጥ ግን እሷም ትምጣና የሚሆነውን ነገር ብናደርግ ነው የሚሻለው። ይቺ ልጅ ከዚህ በላይ መበደል የለባትም። እኔ የተሻለ ሕይወት አግኘች ተመስገን እያልኩኝ እየኖርኩኝ ይህን ሁሉ ስቃይ ጭራሽ ማሽን እያለ ልብስ ማሳጠብ ማሳጠቡ እንዳለ ሆኖ የዘመድ መደወልም ካለብህ አሁን አንተ ደውለህ መጥራትም ካለብህ አንተ ነው ደውለህ መጥራት ያለብህ። ደውልና ጥራት። ችግር የለም። ይህንን ከእሷ መስማት ፈልጋለሁ። ያው ውድ ቤተሰቦች አስደውልን ላት መታለች። እንግዲህ ቤዛ ከእሷ ደግሞ ያለውን ነገር የምንሰማ ይሆናል። ምንድነው የተፈጠረው የሚለውንም ነገር አስቀድመው እነሱ የነገሩን ነገር አለ። ግን ደግሞ እሷም ደግሞ የምትለው ነገር ይኖራል ብዬ ስላስብኩኝ እሷንም ማውራት ስለፈለግኩኝ ነው። ቤዛ እንግዲህ ባለፈው ያን ሁሉ ነገሮች ካወራም በኋላ ያን ሁሉ ነገሮች ይፈታሉ ብለሽ ካወራሽ በኋላ የተፈጠረው ነገር በጣም ስህተት እንደሆነ እያየውኝ ነው። እኛም ደግሞ ይችን ሴት ለአንቺ አሳልፈን ሰተን መሄዳችን ስህተት እንደሆነ እየሰማሁኝ ነው። ምክንያቱም አንቺ ከዛ በኋላ ምንም እንዳልተቀየርሽ ነው እየሰማሁ ያለሁት። ልገባምእሽ እዚህ ጋር መካካዱ ምንም የሚያመጣለው እኮ ያደረግሽውን ነገር አንቺ ታውቂዋለሽ። ሰማሽኝ አይደለ? ያደረግሽውን ነገር አንቺ ታውቂዋለሽ። ይቺን ሴት እንደዛ አልቅሰሽ እግሯ ላይ ወድቀሽ ይቅርታ ጠይቀሽ ወደ ቤትሽ ይዘሽ ከሄድሽ በኋላ እንደ ገረድ እንደ ባሪያ ቤትሽ ውስጥ እያሰራሽ የቤትሽን ስራ እንኳን ምታስ የቤት የዘመዶችሽን በሙሉ ልብስ እኔ አይደለሁም አጥበው፣ ሽሮ፣ በርበሬ፣ ቤት ማጽዳት። እኔ እንደውም እስካሁን የቻልኩት በመሀላችሁ ገብቼ እንዳላጣላላት ቤቱ ስትሽከረከሪ ዝም ስላልኩሽ ነው? ወይስ ቤቱን እንደፈለግሽ ስትታገላበጪው ዝም ስላልኩሽ ነው? ወይስ ቤቴና ምናምን ስላልቀቅኩልሽ ነው እንደዚህ የምታኖሪኝ?

ያደረግሽኝ ነገር እሱ ሲኖርና ሳይኖር የምታደርጊውን ነገር ነው። እየተናገሩ ተናገር እንደዛ ነኝ እኔ አሁን እኔም አውቀው በስነ ስርዓት ደመወዟን እየከፈልሻለሁ እንደምትኖር ነው። እና በብር እስካሁን ስትሄጂ ያለሽው ብር ሰጥተሽኝ ታውቂያለሽ እንደ

ስነ ስርዓት ይዘሽ አውሪኝ አንድን ሴት ወደ ቤትሽ ይቅርታ ለምነሽ ይዘሽ ከገባሽ በኋላ ጥቃት እያደረግሽባት ነው ያለሽው ነገር ያልተፈጠረ ነገር ልታወራ አትችልም እኔ እሱን ፈልጌ አይደለም ባለ ትዳር ነው ነው አማታ ማታ ወደ ቤት ምን ማለት ነው ሰማሽኝ? ይቺን ሴት ወደ ቤትሽ ይዘሽ ከገባሽ በኋላ ከጎዳና አንስቼ ከቆሻሻ ላይ አንስቼ፣ አንቺ ምን አይነት ሰው ብትሆኚ ነው እንደዚህ አይነት ንግግር? ያን ሁሉ እንባ ካፈሰስሽ በኋላ ስነ ስርዓት ይዘሽ አውሪ። ሰማሽኝ አይደለ? ስነ ስርዓት ይዘሽ አውሪ። እማረግሽን እኔ አውቃለሁ። ቆይስ ለምትፈልጊ ነው? ለዛ እንድታጠጋኝ እየሞከርሽ ያለሽው? እንዲከፈልሽ በግልጽ ንገርኝ። ብሩክ እኮ ብፈልገው ራሱ ሲያንሰው ነው። ምክንያቱም በጣም እንደዚህ በግልጽ ንገርኛ መጀመሪ እንዲ ምክንያቱም ይህንሽ የሰውአዊ ባህሪ ያለው የሚረዳኝ ሰው ነው። እንዳንቺ የአስመሳይ አይደለም። አሁን አልኩሽ እኮ ባደትዳርማ ነው ካቃለው ግን ሳለ ጸባዩ ነው። ለአንቺ የሚገባሽ ሰው አይደለም። ሲጀመር ላንቺ የሚገባሽ ምክንያቱም እሱ አስመሳይ አይደለም። እንዳንቺ ሰው ሲኖርና ሳይኖር የሚቀያየር ሰው አይደለም። ሰው አይደለሆ በቃ ልንባት ናገርኝ። ከፊትሽ እኮ ያውቃለሁ፣ የልጅ አባት ነው። በዛ ላይ ልጅ አባት ነው። ምን አይነት ጭካኔ! ከዚህ ማተሸለ የልጅ አባት አዎ፣ ብቻ ነበር። አይ ሳይሆን የልጅ አባት ነው። ብፈልገው ምንም በላይ ባለ ጨቃጨቅ ይሻላል። በቃ አሁን ማለት እዚህ ጋር የመፈለግ ያለ መፈለግ ጉዳይ አይደለም። እና ዝም ስከራከር ነው። ግን ይሁን እኔ እኔ ጭራሽ ጭራሽ ይቅርታ ብለሽ እኮ አልቀሰሽ። ኮን ይቅርታ አደረገች። አዎ ይቅርታ መጠየቅ እንዳልለብኝ፣ ግን ይቅርታ የሚገባሽ ሰው አይደለሽም። እንዴት እንደዛ እምባውጥተሽ አልቀሰሽ? ይቅርታ አድርጋለሽ እኮ እኛ አስተረፍ ነው ምግብ መስጠት ምን ነው እያመንኩሽ የነበረው እስካሁን የምታወሪ የምትነግርኝ ነው እንጂ እኮ ምን እንዴት እንደምነግርሽ አላ አሁን ገባሁን። አሁ የምትወልድ ሚስት ስላገኘት ለዛ ነው ስርስራ የምትሄደው። ለዛ ነው እኔ መውለድ ስለማልችል ለዛ ነው የምታቆ ኖሮ እንዳገቢ። በቃሽ፣ ከፈለች በይፋ ተናገሩና ከዚህ በኋላ የሚባል ነገር የለም። እስካሁን ግልጽ ላድርግልሻ እኔ ሳምንሽ አንቺ ጭራሽ የማይሆን ሰይጣን ስሆንሽ ነው የተገኘሽው። እስካሁንም እኔ መውለድ ስለማልችል እንደዚህ በቃ እንደዛ ስትይ እኔ ልቤ ይነካል፣ አፈቅርሻለሁበት። ግን አሁን ደግሞ ማልፈልግበት ነገር ላይ ነው። ማንም በህይወት የምጣ አይመለከትሽም። ግን አሁን ማወቅ ያለብሽ ከዚ በኋላ እንደዚህ ፍቺ እፈልጋለሁ፣ በህጋዊ መንገድ እንድንለያ ይፈልጋል ያለን አንድ ሰው ፍላጎት ምንም ማድረግ ምቹ ነገር የለም። ምንም ያለኩት በህጋዊ መንገድ እንለያያለን፣ አለቀ። እዚህ ጋር አንተ እኔ እንደዚህ ለማለት ደረስክ? ነገር ነገር ከቆሻሻ ከአንኳል ከጀመሩ እንደዚህ ምን፣ እሺ፣ የምታወራውን ነገር አስብ በፀባይ እንለያያለን ብዬ ነበር። በህግም ቢሆን ችግር የለውም። ውጣ ውጣ፣ ያዝና ውጣ ማን መውጣት እንዳለበት መቼ እዚህ ጋር አሁን ስሚኝ፣ መጨቃጨቅ አያስፈልግምአድምጥ መጨቃጨቅ እዚህ ጋር አንቺ እያደረግሻለሽ ነገር፣ እስከዛሬ ስታደረጉ የነበረውን ነገር አሁን እያደረግሻለሽ ነገር በቂ ማስረጃ ነው። አሁን የተናገርሽው ቃላቶች አሁን የተሳደብሻቸው ስድቦች፣ እያንዳንዱ እስከ ዛሬ እሱ ያለችውን ነገር እያረግሻቸው እንደነበሩ ማስረጃ ነው። ችግር የለውም። እሱ አሁን ሀሳቡን ነው። እኔ አሁንም ቢሆን አስበህ እንድትወስን ነው የምፈልገው። አስቤያለሁ፣ በስነ ስርዓት አስቤያለሁ። በቃ እስካሁንም ነው ነ ይኖርኩት አንቺ ሳት ስትሆኝ እኔ ውሃ እያበረድኩሽ ነው። ከመጣች በኋላ ከመጣች በፊትም እኔ ያው እንግዲህ ብሩክ እንዳየኸው ነው የተፈጠረውን ነገር። እንግዲህ ባለቤትህ ምንም የምትረጋጋ አይነት ሰው አይደለችም። እንዳያት ነው በጣም አግሬሲቭ የሆነች ሰው ናት። እንደውም እኔ ነገሮች በዚሁ የሚቀጥሉ ከሆነ ወደ ሳይካትሪስት ጋር ብታሳያት ብዬ አስቤ ነበረ። የምር በጣም ጭንቅላቷ የተነካ ሰው ትመስለኛለች። እንደኔ አስተሳሰብ ነው። ይሄ ግን ከዚህ በኋላ ደግሞ ምን ይሆናል የሚለውን ነገር እናንተ ናችሁ አሁን መወሰን ያለባችሁ። አስናቀችም፣ አንቺም ደግሞ ያለውን ነገር እያወራችሁ እናንተ ናችሁ መወሰን ያለባችሁ። ከዚህ በኋላ የሚሆነውን ነገር ለእናንተ ነው ግን ምንድን ነው ያሰባችሁት? ከዚህ በኋላ ነገሮችስ ወዴት እንደሄዱ ነው የፈለጋችሁት? እንግዲህ በህጋዊ መንገድ ፍቺውን ማድረግ እፈልጋለሁ መጀመሪያ። ምክንያቱም እኔ የጠበቅኩት እኔ ያየሁት ያለሁትና እውነታው ደግሞ የተለያየ ነው። ስለዚህ ብዙ ነገሮችን ችያለሁ። በእርግጣው አግሬሲቭ ነች፣ ግን በቃ እንደዚህ መናደድ ንዴት ብቻ ይመስል ነበር። ለካ ጭካኔም አለው በውስጧ። አውሬ ነች ማለት ነው ጭራሽ ባለቤቴ እንደማላቃት ነው የተረዳሁት። ስለዚህ በህጋዊ መንገድ ፍቺ እንፈጽማለሁ። ከዛ በኋላ ልጄን አሳድጋለሁ። እሷም ትኖራለች ቤት ውስጥ ትኖራለች። ልጃችንን አሳድጋለን ማለት ነው። አብራችሁ የኖራችሁ ማለት ነው? አዎ መቼም እኔ ልጄን ይዛ እንድትወጣ አላደርግም። እስካሁንም ይህን ሁሉ መከራ የተቀበልኩት ልጅን ከቤት ላለማስወጣትና ወደ ጎዳና ህይወት ላለመምራት ነው። አሁን በምትኖሩበት ቤት ላይ እኮ ባለቤትህም እኮ ድርሻ አላት። ድርሻ አላታ። ግን መካፈል ያለብንን እንካፈላለን። ለእኔ የሚሰጠኝ ላይ እሷ ትመጣለች ትኖራለች። ከልጃችን ጋር እንኖራለን እንጂ ልጅ ያለ እናት እንዲያድግ አልፈልግም። ምን ታስብ ያለች አስናቀሽ? በዚህ እኔ እንደዚህ እንዲፈጠር አልፈልግም ነበር ማለት እስካሁንም ይህንን ሁሉ ስቃይ እያሳለፍኩት እነዚህ ሰዎች እንዳይለያዩና በእኔ ምክንያት እንደዚህ እንዳይፈጠር ነበር ግን በቃ ከአቅሜ በላይ ስለሆነ ነበረ እንደዚህ የተፈጠረው። አሁን እኔ ልጄ የተሻለ ነገር ይገባዋል ብዬ ስለማስብ ያው እሱም ለልጁ ለልጁ በጣም መልካም አባት ስለሆነ እሱ ባለኝ መንገድ ይስማማለሁ ማለት እኔ። ስለዚህ የመጨረሻ ሀሳባችሁ ይሄ ነው ማለት ነው። እኔ የመጨረሻ ውሳኔ ይሄ ነው። ስለዚህ እንግዲህ ሀሳባችሁን፣ ውሳኔያችሁ ለእናንተ ምተው ይሆናል፣ ግን አሁንም ቢሆን ይሄን ኬዝ አልተው ነው እዚች ሴት ላይ የሚደርስ ጫና ካለ የሚደርስባት ጥቃት ካለ ነገም ከነጎዲያም መተን ይችን ሴት መውሰድ እንደምንችል እንድታውቅ እፈልጋለሁ። ከዚህ በኋላ አንተም ለዚች ሴት ጠበቃ መቆም አለብህ ይሰማኛል። የልጅህ እናት ናት። ከዛም በላይ ደግሞ እንግዲህ ሴትነቷን አሳልፋ ሰጥታ የልጅ አባት ያደረገች ሴት ናት። ስለዚህ ለዚህ ሴት አንተም ከጎኗ መቆም አለብህ ብዬ አስባለሁ። ለእሷም እና ለልጅም በማሰብ ነው እኮ ትዳሬ እንደዚህ ፈትቼ የስንት ዓመት ትዳሬን የፈታሁት በእሷ ምክንያት ነው። ስለዚህ ከዚህ በኋላ ምንም እንትን የሚል ነገር ያለ አይመስለኝም። በመካከላችን የነበረውን የማስመሰልና የማይሆን ህይወት፣ ለልጅቷ ስቃይ ስትፈጥርባት የነበረችው እንግዲህ እሷ ነች። እሷ ከወጣችሁ በኋላ እንግዲህ የተሻለ ህይወት እንኖራለን ብዬ አስባለሁ። መልካም እሱን እንግዲህ ለእናንተ ምቶ ሆነ ያው እንግዲህ ውድ ቤተሰቦች እንዳያችሁት ነበረ። ይሄ ታሪክ እንግዲህ ዛሬ ደግሞ እዚህ ጋር መቋጫውን አግኝቷል። ነገ ደግሞ ምን እንደሚፈጠር የምናውቀው ነገር የለም። ምክንያቱም በዚሁ የምንተወው ነገር የለም፣ ግን ዛሬ እዚህ ላይ እስካበቃ ድረስ እንግዲህ ከዚህ በኋላ ደግሞ የሚሆነውን ነገር የሚፈጠርም ነገር ካለ እየተከታተልን እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ።